የአረፋ ለታ የሚደረግ ዱዓ ነው ምርጥ ዱዓ። ከዱዓዎች ደግሞ እኔም ሆንኩኝ ነቢያቶች ካሏቸው ምርጥ ዱዓ ዙልሒጃ ዘጠነኛው ቀን፣ ነገ ዒድ ነው ሊባል ቀን ማለት ነው። ዘጠነኛው ቀን 12 ሚሊዮን ብር ጠይቄ፣ 12 ሚሊዮን ብር ለምንድን ነው? 12 ሚሊዮን ብር ያስፈለገው? አሰላሙ አለይኩም ወረህመቱላሂ ወበረካቱ ቤተሰቦቼ ይህ እንደምን አላችሁልኝ ሁላችሁም በያላችሁበት ሰላማችሁ በዝዝ ይበልልኝ ዛሬም ማስገራሚ ነገር ይዤ መጥቻለሁኝ ጋሽ ሙአዝ አስራ ሁለት ሚሊየን ብር ልመና ወጥቷል ሶሻል ሚዲያ ላይ እየለመነ ነው ያለው ለምንድን ነው የሚለምነው ምን ሊሰራ ነው እጅግ አሳሳቢ ነገር ነው ሁላችንም ልንረሳው የማይገባ ነገር ይህ አስራ ሁለት ሚሊየን ብር የሚሰራበት መጥፎ ነገር ከሆነ ከሆነ እኛ አዋታችንን የምናግዘው ከሆነ የመጥፎ ስራው ተካፋይ መሆናችን ነው መሆናችን አይቀርም። በሌላ በኩል ኡስታዞች የአረፋ ቀን ዱዓ እና ሌሎች ተግባራቶች እጅግ ተቀባይና ለሙስሊሞች ወሳኝ የሆኑ ቀናቶች እንደመሆናቸውን አብራርተዋል። እንከታተላለን። ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ። የአረፋ ዕለት የሚደረግ ዱዓ ነው፣ ምርጥ ዱዓ ከዱዓዎች ደግሞ እኔም ሆንኩኝ ነቢያቶች ካሏቸው ምርጥ ዱዓ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ

ለምን መጾም አስፈለገ? ለምን ሰደቃው አስፈለገ? ለምንስ ዱዓው አስፈለገ? ዱአው ለምን ዓረፋ ላይ ለቆሙት ብቻ ለምን አልተባል? ያ ጀማዓ ዓረፋ ሜዳ ላይ የቆሙትም ዓረፋ ሜዳ ላይ ያልቆሙትም እንዲያደርጉ ያዘዙት ተመሳሳይ ዱዓ ነው፣ ሰላዋቱ ረቢ ወሰላሙ አለይ። ለምን ካልክ ጥሪ የተደረገላቸው ሰዎች እዛ ለበይክ አላሁም ለበይክ እያሉ ዓረፋ ሜዳ ላይ ቆመው ዱዓ እያደረጉ ዒባዳ እያደረጉ ነው ያሉ። ጥሪ ያልተደረገላቸው ሰዎች እነሱ የሚሰሩትን ዒባዳ እኛ መስራት አልቻልንም። ሐጅ ማድረግ ነው። እኛ የምንሰራውን ዒባዳ ደግሞ እነሱ ማድረግ አይችሉም። ጾም ነው። አየህ፣ እነሱ በሐጁ እኛ በጾሙ ሙሻሪክ ሆነን እንደርስባቸዋለን። ደርስባቸዋለን። በቃ እንቃረባለን። እነሱ በዱዓው፣ እኛም በዱዓው፣ እነሱ ሐጅ ላይ ናቸው፣ እኛ በሰደቃው ኢላኸሪ እነሱ ተጠቃሚ ሲሆኑ ሐጅ የሄዱ ሰዎች፣ እኛ የበይ ተመልካች እንዳንሆንና እንዳናዝን ለኛ ማጽናኛ የመጡ ዒባዳዎች ናቸው። ፈሊዛሊክ ያልሄድን ሰዎች እድሉ ያልደረሰን ኦር ጥሪ ያልመጣልን ኦር በሆነ ምክንያት ያልሄድን ሰዎች የዚያ ዕለታ በዚህ ዒባዳ ላይ ተጠምደን ወደ አላህ ከተቃረብን ምናልባት ምን ይታወቃል። ወይም ከእነሱ ወይም ከአንዳንዶቹ የበላይ ሊያደርግ ይችላል። ፈድሉላሂ ዋሲዕ። ያ አላህ እንደ ያረብዬ የደረቀውን ቀልባችንን አላህ ረጠብ አድርጎልን፣ ያ አላህ ወደ እሱም እንመለስ አላህ ያደርግን። አላህ ዱአችን ተቀባይነት ያለው አላህ ያደርግልን። ስንት ሀጅ አለብን፣ ስንት ጉዳይ አለብን፣ ስንት ጭንቀት አለብን እና አላህ ይድረስልን። ሁላችን ዱዓ ልናደርግ ይገባል። ይቺ ቀን ልዩ ቀን ናት። ያረፋ ቀን ያው ወደፊታችን ስለሆነ ሁላችንም መዘናጋት የለብንም። እንሻአላህ በዚች ቀን ዱአ አድርገን አላህ ሑጃጆችም እዛ ዱአ አድርገው እኛም እዚህ ዱአ አድርገን አላህ ዱአችንን ተቀባይነት ያለው እንዳደርግልን መጠንከር ይገባናል። ሌላ አንድ ኡስታዛችን በዙ ዙሪያ የሆነ ነገር የሚለናለ እሱን ተከታትለን እንመለስ። ዙልሂጃ ዘጠነኛው ቀን ነገ ኢድ ነው ሊባል ቀን ማለት ነው፣ ዘጠነኛው ቀን። ከዱዓዎች ሁሉ ልዩ ዱዓ ያዕቀን ነው ተብሏል። አደ ሀጅ የለም? ስንት ሀጅ አለብህ? ለማግባት ፈልገህ ያልተሳከህ፣ ልጅ ፈልገህ የዘገየብህ፣ ያ ረብ በላ በየቂን አድርጓ። አላህን ለምኖ አላህ አያሳፍርም። ወላህ ቁርአን ላይ የነቢያቶች ታሪኮችን ሲነግር ዘከርያን በዚህ እድሜው ሊሰጠ ነው ሲል ለምንድን ነው? ታሪክ ብለን እንድናልፈው፣ ከንፈር እንድንመጥበት፣ እንድንደነቅበት ብቻ አይደለም።

ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም ዘከርያ ያህያን ሲለገሱ እድሜያቸው መቶ ነበር። የሚስታቸው እድሜ ደግሞ 99 ነበር፣ መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ኬት ነው ይሄ? ብለው ጠየቁ። ይሄማ ከአላህ ዘንድ ነው። እንአላህ የርዝቁ መየሻ ብገይር ሂሳብ አላህ ባሪያዎችን ሲለግስ ያለ ሂሳብ ነው፣ በካልኩሌት አይደለም። እኛ ሂሳብ ሰርተን ነው ነገር ምን አላህ ሲለግስ እንደዚህ። ስለዚህ ዱአ ምናደርግበት ነው፣ ሁሌም ዱአ ማድረግ አለብን። ያአላህ፣ ምንኛ ደስ የሚል ዳዕዋና ያደረገው ኡስታዛችን። የዙልሂጃ ዘጠነኛው ቀን የአረፋ ቀን የሚደረገው ዱአ ተቀባይነት ስላለው ነው ሁሉም ኡስታዞች በዚህ ዙሪያ ትኩረት አድርገው እየተናገሩ ያሉት። መንቃት አለብን። ሀቂቃ እንንቃ፣ እንንቃ፣ እንንቃ። ይች ቀን እንዳታልፈን፣ አላህ ተቀባይነት ያለው ዱአ ሊያደርግልን ይችላልና። ብዙ ሀጃዎች አሉብን፣ ብዙ ጉዳዮች አሉብን፣ ብዙ የሚያስጨንቁን ነገሮች አሉብን። ይሄ ጉዳይ ይህንን ሀጃችንን ለአላህ የምናቀርብበት ቀን ይህች ቀን ልዩ የተለየች ቀናትና፣ በዚች ቀን አላህ ጋር መንሾካሾክ ይጠበቅብናል። ይህንን ነው ቀጣይ። አንድ በጣም ያስገረመኝ ነገር አለ፣ እሱን እንከታተል። 12 ሚሊዮን ብር አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የለ ቲክቶክ ቤተሰቦች፣ ዛሬ ማታ ከኢሻ ሰላት በኋላ አዲስ ነገር ይዤላችሁ ብቅ ያደርጋለሁ እንሻላ። ሶሻል ሚዲያ ላይ አሁን እንግዲህ እየተናፈሰ ነው ያለሁት፣ 12 ሚሊዮን ብር ጠይቄ፣ 12 ሚሊዮን ብር ለምንድነው 12 ሚሊዮን ብር ያስፈለገው? ማታ ቲክቶክ በኔ አካውንት በኔ ቤት ሌሎች መንገዶች በሚገኙበት እኔ ቤት አይቀርም። ከየሻ ሰላት በኋላ እንዳትቀሩ አጅሬውን እንደሰማችሁት ነው። አስራ ሁለት ሚሊዮን ብር እፈልጋለሁ እያላችሁ ነው። 12 ሚሊዮን ብር በጣም የሚገርም ብር ነው። ለምንድን ነው ይሄንን ብር የፈለገው ይሄ ሰው? ከአሁን በፊት በርካታ ኡስታዞች ተው፣ የምታቀርበው ነሽዳ እያልክ ምናምን እያልክ እየጨፈርክ የምታቀርበው ነገር ሽርክ፣ ቢዳአ ምናምን ነገር የተግበሰበሰ ነገር ነው፣ ሰዎችን አታጥምም ብለው በርካታ ኡስታዞች በሱ ዙሪያ ብዙ ነገር ብለዋል። እሱ ግን ጥፋቱን ጨምሮበታል። በዛው ላይ እንደጸና ነው። ጭራሽ አሁን 12 ሚሊዮን ብር ጠይቋል። ለምን ጠየቀ? ከራሱ ከራሱ አንደበት እዚሁ ላይ እንስማው። ይህ ይሄ 12 ሚሊዮን ያስፈለገበት ምክንያት ማቴሪያሉን ስንገነባ ወይም ደግሞ ይሄ ስቱዲዮን ስንገነባ ማቴሪያሉን ስንገዛ፣ ማቴሪያሎቹን አይተን ያላቸውን ዋጋ ደመርን። ወይም ይሄን ስቱዲዮ መገንባት ስናስብ ምን ምን ያስፈልገዋል የሚለውን ሐሳብ አነሳን። ከሚያስፈልጉት ማቴሪያሎች ውስጥ ዝርዝር አደረግን፣ በስርዓት በወረቀት ካሜራ፣ ላይቶች፣ ሌሎች ልጆች ብዙ አሁን በጠቅስላችሁ ምናልባት ማያልቁ ነገሮች ሊሆኑ ይችላሉ። እና አንድ ስቱዲዮ ሲገነባ ዝም ብሎ ማቴሪያሎችን ማሟላት ብቻ ሳይሆን ብዙ ማኔጅመንቶች አሉ። ለሌሎች ወንድሞች የስራ እድሎችን ለመፍጠር ምቹ የሆነ ይሆናል እና ስም ባልጠቅስ ደስ ይለኛል። ግን ደግሞ የሌሎች ሃይማኖት ወገኖች ምን ያህል ስፔሻ በመዝሙሮቻቸው ወይም በሌሎች ኮንቴንቶቻቸው ምን ያህል የሳቡ ሰዎችን እየወሰዱ እንደሆነ ምናልባት ሌሎች ሰዎች ስላልደረሰ እንጂ በጣም ከባድ የሆኑ አካሄዶች አሉ። የአርት የሚፈጥረው ተጽዕኖ ቀላል አይደለም። ባለን ነገር ነው የምናገለግለው፣ እና ይህን ስቱዲዮን ገንባ ይጠቅመናል። እንሻላ ጥቅሙን ደግሞ ተጅሪብ እንደዚህ ታዩታላችሁ በደንብ ካሳካለ በኋላ ታዩታላችሁ። አንበሳውን እንደሰማችሁት ነው 12 ሚሊዮን ብር የጠየቀው ለሱ ዘፈን መዝፈኛ መጨፈሪያ ሽርክና ቢድአ ማሰራጫ ስቱዲዮ ሊገነባ ነው በኢትዮጵያ ሕዝብ ገንዘብ። አንድ ነገር ጋር ልትጠነቀቁ የሚገባው ነገር ይሄ ስቱዲዮ ምናልባት ሀራም ነገሮችን ሌሎችን ሙስሊሞች ከእስልምና የሚያስወጣ ነገሮችን የሚሰራ ከሆነ በዚህ ላይ የምትተባበሩ ሰዎች ካላችሁ በሀራም ነገር ላይ ሰዎች ወደ ሀራም እንዲሄዱ እየተባበራችሁ መሆኑን ልታውቁ ይገባል። እና እሱ ይሄ ልጅ በዚህ በስቲዶ የሚሰራበት ስራ ምንድነው ይታወቃል። በርካታ ኡስታዞች የተናገሩት አሉ። ከተናገሩት ኡስታዞች መካከል በርካታ ጊዜ ሀቅን ከመናገር ወደ ኋላ የማይሉ ኡስታዛችሁን ኡስታዝ ሳዳት ከማል ስለእሱ የሚናገረው ነገር አለ። እሱ እንከታተል ልጅ ታቃላችኋል። አላህ ይምራውና ስንቶችን ያጠመመ ባትመጡም አለ ማንን ነቢዩ መሐመድን ሰለላሁ ዓለምን አላህ ለነቢዩ ነው እንደይፈጠረው አልተረዳችሁም ነገር ላይ ያመጣኩ ፈልጎ ነው እስልምና ያልገባው እስልምና ላይ ይጫወታል አላህ እጁን ይሰጠዋል ካልተወበት አላህ የእጁን ያቀምሰዋል ካልተወበት ላስረዳችሁ ነው እዚህ ላይ ሐዲት አለ አይደል ምን የሚል እሳቸው የሆነ ቤት ውስጥ ሲገቡ አንዲት ግመል ስታለቅ ሳየዋት ጠጋ አሉና እዚህ ወደ አንገቷ አካባቢ ዳበሷት አወራቻቸው ልክ ለሱሌይማን ጉንዳን እንዳወራው ለሱሌይማን ጂን እንደታዘዘው ግመሏ አወራች። ይሄ አሰር እኮ ያስርበኛል አለች። ይሄ አሰር እኮ ከአቅሜ በላይ ይጭነኛል አለች። ማን የዚህ ግመል ባለቤት አሉ። እነ ሙአዝ ባጢል አቂዳቸውን ሊያስፋፉበት ይሄን ግልጽ ሐዲት ይጠቀሙታል። እርሶ ባይመጡ እኮ ኖሮ ግመሏ አፋውጥታ አታወራም ነበረ። ዋላሂ የዱንያም ትምህርት አልተማሩም ልበል እንጂ፣ አይደለም ዲን ካወቁ ይሄ የሚያስይዘው ምን ነበረ? እነሱ እንደሚሉት ከሆነ ኢስማኤል ከመታረድ ባይድን ኖረው ነቢዩ ሰለላሁ አለይሂ ወሰለም አይመጡም ነበር። ለምን ነቢዩ ላይ ይቆማሉ? ነቢዩ መጨረሻ ከሆነ የመጡት ለምንድነው? ነገሩን ገልብጠው አደምንም፣ ኢብራሂምንም፣ ኑህንም ሁሉን ጥለው ነቢዩን ማንገሥ የሚፈልጉት ነቢዩን ወደው እንዳይመስል ዲኑን ሊሸረሸሩ ስለፈለጉ ነው እንጂ ኢብራሂም ከሳት ባይተርፍም

እርሶ ባይመጡ ኖሮ ይሄ አይከሰትም። እርሶ ባይመጡ ኖሮ ይሄ አይከሰትም። እንቀጥል። አሁን ሁለተኛው ደግሞ በደንብ ያብራራዋል። አዝመራው ማለት ቅጠላ ቅጠሉ የሚበላ የሚጠጣው መች ሊያበቅል መች ሊያፈራ? እሺ፣ ነብዩ ከመምጣታቸው በፊት የነበሩት ህዝቦች የበሉት የጠጡት ምንድን ነበራ? እሳቸው ካልመጡ ሀታ እሳቸው ደግሞ አሁን ሞተዋል? አልሞቱም ሞተዋል ምንድነው እኛ እየበላን ያለ ነው እየጠጣን ያለ ነው ስንዴው ገብሱ ከየት የመጣ ነው? እርሶ ባይመጡ ኖሮ ግን ሞተዋል። እሳቸው ከሞቱ በኋላ ምን እየበላ ምን እየጠጣን ያለ ነው? ወላሂ እንደ ተራ ነገር እንዳታዩት። እነዚህ ሰዎች የሚናገሩትን ስንት ሰው ስላለቀሰላቸው እዩት። ይህን ህጻን ልጅ ይሄን ወጣት አብሮ እያለ ማለት ነው። እንደ ተውሂድ ምናም ብሎ ይከተላል አብሮ ማለት ነው። እስልምና እንዳይመስል እየተከተለ ያለው ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛ እንጂ ከዛ ውጭ ከማብቀል ምንድን ነው ይሄ ከማዝነብ ከምን ጋር የተገናኘ አንድ ነገር የላቸውም፣ በጭራሽ። ይህም በደንብ ልንይዝ ይገባናል። መዲናይቶ አትባልም ሙነወራ። ሰዎች ተሰብስቦ እንዲህን ነገር ሲሉ ማለት ነው ሰው ይሸወድላቸዋል። አያችሁት የመልእክቱን አደገኝነት።